ጤና ይስጥልኝ ይህ ክፍል ሁለት የትከሻና የትከሻ አካባቢ ህመሞችን በተመለከተ የምናውረው ዮሐንስ የትከሻ ህመም አብዛኛውን ጊዜ አንገታችን ላይ ካሉ ማስሎች ሙሉ በሙሉ እጃችንን ከክንዳችን እስከ የእጃችን መዳፍ ድረስ የሚያም ህመም ነው ብለን ባለፈው ይህ ህመም ጊዜ በወሰደ ቁጥር እየጠዘጠዘን፣ ትሪትስ እያደረግነው ቆይተን ለምሳሌ አንዳንድ ሰዎች ሙቋ እናደርግበታለን፣ አንዳንድ ሰዎች ደግሞ ምንድነው የምናደርግበት? እንዲሁ ያሻሸነው ፔንኪለር እየወሰድን እንተኛለን፣ እና ለረጅም ጊዜ እየጠዘጠዘን፣ መጠዘጠዙ ካቆመ ምንድነው የሚያደርገን ከትከሻችን በታች ያለውን እጃችንን ያከሳብናል፣ ሙሉ በሙሉ ነ በደረታችን በኩል ያለውንም ጡንቻ አካባቢ ያከሰዋል። እጃችንን እንደፈለግን ወደኋላ ኋላ እንደዚህ እዚያ አቅጣጫ ወደዚህ መውሰድ፣ እንደገና ደግሞ አዙረን እንደዚህ ወደኋላ መውሰድ፣ በፍጹም አንቺ ያመናል። አንገታችን አካባቢ ስንዞርም አንገታችን አካባቢ ማጅራታችን፣ ይሄ በምታየው አቅጣጫ በኩል ያለውን ስንዞር ሸምቅቆ የመያዝ ባህሪ ያለው አንገታችን አካባቢ ያሉ ጡንቻዎች በሙሉ በአደጋ ውስጥ የሆኑ እና ጭንቅላታችን ውስጥ የሚታዩ ስሜቶች ይፈጠራሉ። የመጎተት እዚህ ውስጥ ያለውን ማስር ስንዞር የመጎተት ባህሪ አለው እና ይሄ ህመም በቀላሉ በቅባቶች በመተሻሸት በቅባቶች በመተሻሸት የሚድን ነው፣ ይድናል። ነገር ግን አንድ ነገር ብቻ መናገር ይችላለሁ፣ ለምሳሌ ትከሻችሁን ቀጥታ እጃችሁን ወደ ላይ ማንሳት ቢከብዳችሁ በህመም ፔይን ብቻ ቢኖረው አንደኛ እጃችሁ እንዲነሳ ማድረግ ይቻላል። ነገር ግን አብሯችሁ በጣም ቆይቶ ከዚህ በታች ያለው ጡንቻ ከስቶ ከሆነ ስቃዩን ማስቆም ይቻላል። በሂደት እጃችሁን ራሳችሁ ትሪት እያደረጋችሁት አንደኛው እጃችሁን በአንደኛ እጃችሁ በማንሳት በማለማመድ ማንሳት እንድትችሉ ማድረግ ይቻላል። በተረፈ ግን ጡንቻው በጣም ተጎድቶ ካለቀ ምን አይነት ችግር ይፈጠርባቸዋል ማለት ነው? ከእጃችንን ሙሉ አጥንት ማንሳት የሚገባቸው ማስሎች በመጎዳታቸው እጃችን እንደልባችን ወደ ላይ እንደዚህ ማንሳት ይከብደናል እና የሚድን ህመም ነው። ከብዙዎቻችን ጋር የሚገኝ ስቃይ ነው። ማታ አያስተኛም፣ ይጠዘጥዛል። ቀን እንደዚሁ ዲስኮምፈርት ነው። እቃ ማንሳት ሁሉ ይከብደናል እና ሌሊት ከፍተኛ ስቃይ ያለው፣ በወጣቶች ላይ የመደንዘዝ ባህሪ ነው ያለው፣ በአዋቂዎች ላይ ግን ከፍተኛ የሆነ ስቃይና ጥዝጣዝ ያለው እና ይህ ጉዳት በቀላሉ የሚቀረፍ ታሽቶ የሚድን ነገር ስለሆነ ብትመጡ ትድናላችሁ። አመሰግናለሁ። ሰላም ለእናንተ ይሁን።